ማሞ ሌላ መታወቂያው ሌላ አለ። ያገር ሰው ሲጠርት የጠበቅ ነው ሌላ የመጣው ሌላ። ዛሬ ግን እንዴት እንዴት ሆኖ ነው ይሄ ነገር የተደረገው? ቤተሰቦች በምን በምን ታስቦ ነው? እንዴት እንዴት ሆኖ ነው እንደዚህ የሆነበት ምክንያት ሐይሚዬ ያ ሁሉ የተነሳሹ ፎቶስ ያ የሚያማምር ፎቶስ ያ ደስ ደስ የሚል ፎቶስ በቃ ያ ያሳየሽን ፈገግታስ፣ ደስታስ፣ ሴት አለ ለምንድን ነው የምር እኔ በጣም ነው ያዘንኩት። የእውነት እኔ በዛሬ ቀን እንደዚህ ያልጠበቅኩም ነበር። በቃ ምንም ያክል እንኳን ከብሩኬ ጋር ብትጣሉ፣ ምንም ያክል እንኳን ያልሆነ ሙድ ውስጥ ብትሆኑ እንኳን አይደለም ከሌላ ሴት ጋር ሊመጣ ይቅርና፣ በቃ ዛሬ ምንም ቢሆን የደስታ ቀኗ ነው። አብሬያት ሊሆን ምንም ብትናገረኝ ሰፋ ብሎ ነገሩን ሁሉ ትቶ ዛሬ ከአንቺ ጎን ይሆናል ብዬ ነበር፣ ግን አልሆነም። የምር ብሩኬ በጣም በጣም በጣም እኔ እኔ በበኩሌ በጣም አዘኛለሁኝ። ምክንያቱም በዛሬ ቀን እንደዚህ ማድረግ አልነበረበህም። ይህን ካንተ አንጠብቅም። በጭራሽ ትክክል አይደለም፣ እንደዚህ አይደረግም በዛሬ ቀን። ሰላም ሰላም ወዶችዬ፣ እንዴት ናችሁልኝ? በያላችሁበት አለም ዳርቻ ሰላማችሁ ይብዛልኝ። ማነው እንደኔ እንደው ሲጠብቅ የዋለው? ሌላ የተፈጠረው ሌላ የሆነበት የተፈጠረው የተደረገው፣ እኛ ልደት ስንጠብቅ እነሱ ጭቅጭቅ ይዘው ልመጡ ምንሽ ነው? አረ በጣም ይደብራል። አረ በጣም ያስጠላል እንዴ! እኛ የጠበቅነው ሌላ ነው፣ ልደት ነው በቃ በደማቁ እንደውም እንደውም በቃ የልደቷ ቀን ዛሬ ሁሉም ተሰባስበው ፕራንክ መሆኑን ራሱ ይነግሮናል እያለን በጣም ብዙ ነገር። በነገራችን ላይ ማለት ነው በመሰለኝና በደሳለኝ የምታወሩ ሰዎች አላችሁ ለምሳሌ ዛሬ ልደቷን የሚያከብርላት ብሩኬ ነው የሚል ተስፋ ሰጪ ዜና ነበረ። በጣም ብዙዎች ይህን ቪዲዮ ሲያዘዋውሩ ነበረ። ሰርፕራይዝ አለ፣ ብሩኬ ነው ዛሬ ልደቷን የሚያከብርላት። እኔ ተስፋ አድርጌያለሁ እንጂ ይሆናል ብዬ ሙሉ ለሙሉ አልደመደምኩም። ግን ብዙዎቻችሁ ዛሬ ልደቷን ያከብርላታል፣ ዛሬ አንድ ላይ ነው የሚመጡት የሚል ነገር በደንብ በዩቲዩብ ተምኔል እየተሰራ ሲዘዋወር አይቻለሁ። ለምን ያልሆነ ተስፋ? ምክንያቱም ስለ ሀይሚና ስለ ብሩኬ ብዙ የሚጨነቅ ሰው አለ፣ ብዙ የሚያስብ ሰው አለ፣ በጣም ብዙ የሚጨነቁ ሰዎች አሉ። ስለዚህ ለምንድን ነው ያልሆነ ነገር የሚባለው? ለምንድን ነው ያልሆነ ነገር የሚጓራው? አንዳንድ ጊዜ የማይሆን ነገር ተስፋ መስጠት መልካም አይደለም እና በጣም የደበሬን ዛሬ ምክንያቱም ብዙዎቻችን ስንጠብቅ ነው ያልነው። እኔ ዛሬ በጭራሽ እንደዚህ ሆና ብዬ አላሰብኩም ነበር፣ እና ብሩኬ መግቢያ ላይ የተነገረው የተናገረው ንግግር አለ። ትላንትና እንደ ቦርሳ ትቀያየራለህ። ብሩኬ ሀይሚኮ ምንም ቢሆን አንተን ትወድሃለች፣ ታፈቅርሃለች። ስለዚህ አንተ ከሴት ጋር መጣህ ትላንትና። ስለዚህ እፊቷ ደግሞ በቃ ይሁን አክት እያደረግክ ነበር፣ እና ይህን ብትናገር አይፈረድባትም። ምክንያቱም ትወድሃለች ቀናችብህ እንደ አክት ስታደርግ የነበረው ነገር ሲጀመር እራስ የሚያሳንቅ ነው እሷ ጎበዝ ጠንካራ ስለሆነች ነው እንጂ ራስ ያሳንቃል እውነት ለመናገር ምክንያቱም እንደምትወድህ ታውቃለህ ስለምትወድህ ነው እንደዛ የተናገረችው በቃ እልህ ነው ንዴት ነው እንደዛ መሸነፍ ነው እንደዛ ያደረጋት ስለዚህ ያንን ተናገረች ብለህ ዛሬ ደግሞ ልክ በደስታ ቀም በምትደሰትበት ቀን ቀኗን ማበላሸት አስፈላጊ አልነበረም በጣም ከባድ ቅጣት ነው የቀጣሃት ብሩኬ ሀይሜ ምንም ያክል እንኳን ጥፋተኛ ብትሆን ብታጠፋም እንኳን በዚህ ልክ መቅጣት አልነበረበትም ለመሰለ ወንድሜ ለሚያልፍ ቀን የማያልፍ ቃል አትናገር ይላል ይቺ ቀን የደስታዋ ቀን ዛሬ ብቻ ናት ስለዚህ ቢያንስ ዛሬን አሳልፈህ ነገ ቢሆን ይደርስ ነበር ብሽሽቁም ማናደዱም ሁሉም ነገር ዛሬን አሳልፈህ ነገ ብታደርገው ጥሩ ነበር አንተ ግን ዛሬ ላይ ያደረግከው ለምን ይሄ ትልቅ ቅጣት ነው እችን ቀን ተመለሰ ሀይሜ አታገኛትም ገባ ነገ ሰላም ተፈጥራላችሁ እናንተ ሁሉም ነገር ሊያልፍ ይችላል ግን ደግሞ እችን ቀን ሀይሜ ልታገኛት አትችልም እችን ቀን አስከፍተሃት ደግሞ ነገ ላስደስትሽ ብትላት በጭራሽ አይሆንም በጭራሽ የማይሆን ነገር ነው ለዚህ እኔ እንጃ ብቻ ግን ከፍቶኛል ለምን እኔ ስጠብቅ የዋልኩት በቃ ደስታቸውን ነበር። አንደውም አንድ ላይ ሆነው ይመጣሉ ብዬ ትልቅ ተስፋ አድርጌ ነበረ። ግን ተስፋዬ ትልቅ ስህተት ነበር። እና ደግሞ በፊቷ መሳም ይቅርታ እንድጠይቀኝ ምናምን። አይ ብሩኬ በጣም የዋህነህ። ግን በነገራችን ላይ ማለት ነው ሀይሚ በእንደዚህ አይነት ነገር እንደማትሸንፍ ታውቃለህ። ሀይሚ ለእንደዚህ አይነት ነገር ቦታ እንደማትሰጥ ታውቃለህ። ስለዚህ ውስጥህ እያስመሰለ ራስህ እየተጎዳህ ነው። ራስህም ጭምር ነው የምትጎዳው። ለምሳሌ አንተ እንደዚህ የምትናገረው ከልብ አይደለም ወይም ደግሞ እቺ ልጅ የውነት ከልብ ፈልጋ ሳይሆን ሀይሚ የተናደደች እየመሰለህ ነው። ሃይሚ ደግሞ በእንደዚህ አይነት ነገር አትናደድም፣ ግልጹን ስነግረ ማለት ነው። ስለዚህ ራስህን አታድክም። ራስህን አሸውደው ነው። ራስህን እየሸወድክ ነው ብርኬ፣ ማለት ነው። ራስህን አሸውድ ሀይሚ በእንደዚህ ነገር የምትናደድ ነገር ምክንያቱም ምትናደድ ትላንትናና ና ከትላንት ወዲያ ይሁን ብዙ ነገር ምንም እንኳን ያክል ውስጧ ቢሰበር፣ ምንም እንኳን ያክል ቢከፋትም ምንም አልመሰላትም። በቃ ውስጧን የውስጧን ቁስል ለመሸፈን እያደረገችው ጥረት ፈገግታዋ ነበረ። ፈገግ ትላለች ና ግን እሷ ብቻ አይደለችም፣ አንተም እየተጎዳ ነው። ሁለታችሁም እየተጎዳዳችሁ ነው። በዚህ መሀል ማንንም አይደለም እየጎዳችሁ ያላችሁት፣ ሁለታችሁም እየተጎዳዳችሁ ነው ያላችሁት። እውነቴን ነው የምላችሁና ይሄ ቀን ያልፋል። ግን የሚያልፍ ቃል ደግሞ አትነጋገሩ የማልፍ አጣ የተናገሩት ነገርና የፈሱት ፈስ ተመልሶ አይዋጥም። ምን ጊዜም ቢሆን ነገሮችን መተው ይቻላል። መርሳት ግን አይቻልም። ምክንያቱም አይምሯችን ውስጥ ይቀመጣል። አይተውም ነገር መተው አይቻልም መርሳት አይቻልም አይቻልም በጭራሽ አእምሯችን የተቀመጠ ነገር ላይ አሁን የዛሬዋ ቀን ለሃይሚ ልዩ ቀን ነበረች ስለዚህ የዛሬዋን ቀን ደግሞ ያደረካትን ነገር ነገ ስትታረቁ ምንም ሰላም ሊሰጣት አይችልም ምክንያቱም መልሳ ማታገኛትን አንዷን ቀን አበላሽ ተባታላ እና አንቺ ሊንዳ ተብዬዋ ደግሞ ማለት ነው ሆኔ እህቴ አንድ ነገር ልምከርሽ በጭራሽ እንደዚህ አይነት ነገር ውስጥ ባትገቢ መልካም ነው። እንደዚህ አይነት ነገር ውስጥ አትግቢ ማለት ብሩኬን አትምቺው፣ ብሩኬን አትንኪው ምናምን እያልሽ አትሞላቀቂ። ዛሬ ደግሞ ተመስገን ልብስ ለብሳ መታለች። በነገራችን ላይ የተሻለ ልብስ ለብሳ መታለች፣ ቢያንስ እና ሰው በአለባበስ አይለካም ምትሉኝ ልጆች አላቸው ልክ ናቸው። የፈጣሪ ፍጡር ሁሉም እኩል ነው፣ ግን ደግሞ ሁሉም ነገር ቦታ አለው። መከበር ያለበት ሰው እናከብራለን። መናገር ያለብን እናገራለን። ማክበር ያለብን እናከብራለን። መከበር ሲጀመር እንደዚህ እንድንላት ያደረገችው እራሷ ናት። የኢትዮጵያዊ ባህል አይደለም ቁምጣ ለብሶ ከሰው ፍቅረኛ ጋር መላላጥ። ይሄ ኢትዮጵያዊ ባህልም አይደለም ጎጉም አይደለም። ገባችሁ? እች ልጅ ነ ያናጅልኝ ተብላ ተብላን የመጣችው ስለዚህ፣ ቁምጣ ለብሳ ራቁቷን ጭንዋን እያስነካች የሰው ፍቅረኛ መላላጥ ይህ ሊያስከብራት የሚችል አይደለም። የሰው ልጅ አዎ በሰውነቱ ይከበራል። ግን ደግሞ እንደዚህ እንድናገር ያረገችን ደግሞ በምታደርገው ድርጊት ነው። ትላ ዛሬ መታ ሰው ሃይሚ መናገር ነበረባት። እስኪ ነገሩ ትክክል ነች ነው የምትሉኝ? ምንም እንኳን በሃይሚና ብሩኬ ቢቀያየሙ አይጠላሉ በውስጣቸው፣ ሁለቱም ጋር ፍቅር አለ። ስለዚህ እሷ ደግሞ መታ ሃይሚ መናገር የለባትም ለዛውም በዛሬ ቀን በአንድ በአንድ ቀን ዛሬ በዚች በተቀደሰችው ቀን ደግማ በማታገኛት በሀይሚ ማለት ነው። ይችን ቀን እኮ ደግማ አታገኛትም። የዛሬ ዓመት እራሱ ሌላ ዓመት ሌላ ጊዜ ነው እንጂ ይችን ዓመት ግን አታገኛትም። የእውነት በጣም አዝኛለሁ ውዶች በጣም ነው የከፋኝ።